አርበኛ ወታደሬ ሀገር አለኝታ፣ ጠላት አደባይቶ ድባቄን መታ። መከታ ለሀገር ለወገን አለኝታ፣ ደከመኝን ማውቅ ዘወትር ጧት ማታ፣ ፍጹም ሳይበግረው የጠላት ድንፋታ። ለሀገር ለወገኑ ሁሌ ቅድሚያ ሰቶ፣ ሀገር ይጠብቃል እራሱን ሰውቶ። ውለታው ይዘከር ፍጹም አይረሳ፣ አንበሳዊ ወደ ዘውትር ይወሳ። ፋኖየው ይታወሱ ጊዜ ይነሳ፣ ደጀን ሆኗልና ለነፍሱ ሳይሳሳል ባንዳ መጣ ቢሉት አይፈራም ገሌ ያሳመነው ብርጌድ አለ ከኋላ። ድንገር ወገኑ መተኮሱንማ ፈሪም ይተኩሳል። ያሳመነው ብርጌድ የልብን ያደርሳል። ያሳመነው ግልገል ኢትዮጵያን ጠብቁ ሁሌም በሀገር ነው አልማዝ ነው ወርቁ። ይሄ ጅማሬ ነው እናያለን ገና፣ ያሳመነው ግልገል የሀገሩ ጀግና። ያሳመነው ደም ላይ ተጽፎ ራያችን ነጻ እናወጣለን ኢትዮጵያ ሀገራችን አንሸሽም እንጂ ብንሸሽም ተጓደን ካሳምነው ሀገር ላስታ ላይ ተወልደን የወሎዬው ነብር የላስታው አንበሳ ያስኪሳይ ደባልቄ እንደምን ይረሳ? ማረጉ ተማረ እንደምን ይረሳ? አክትሟላ በቃ የባንዳ ራያችሁ አማራን ለማፍረስ ነበር ሀሳባችሁ የማይሆን ቅዠት ነው ከንቱን ሁልመት ማረጉ ተማራ ሁልጊዜ ይታወስ አንገቱን የሰጠው እንደ ዮሐንስ አንድ ወሎ ፋኖ እንቅልፍህን አታቀል። ሌሊት ተጉዞ አቀበቱን ወጥቶ ቁልቁለቱን ወርዶ ወንዝ ሸለቆውን ድሩን አቆራርጦ አማራን ጠብቃት። ስጋ ደም ገብረ ፋኖ ለሀገር እንጂ ለገንዘብ አይሞትም። ምንም ባንዳ ይምጣ አገሩን ሀገሩን አይሰጥም። ያሳመነው ግልገል አይዞ በርታ በርታ፣ ድል እናደርጋለን። በነት የዲፈንታ አማራ ሀገሬ እስኪያትከፊበት ፋኖ እየዋለልሽ ለክብርሽ የሚሞት ርስትን እንዳትሰጥም ቢበል አማራ ድሮም ባንተ ነበር ሀገሬ ተሰራ ወንበር ላይ ሆኖ ሆዳም ቢያስጠቃኝ የሀገር አለኝታ እኔ ፋኖ ነኝ። ኢትዮጵያ ሀገሬ ኢትዮጵያ ኢትዮጵያ ሀገራችን አክብረን እንያዛት። የአባቶቻችን ደም የፈሰሰባት ነው። ኢትዮጵያ ሀገሬ የሕይወት መደብነሽ ነሽ በእናጤ ቴዎድሮስ ኑረሻል ተከብረሽ። ጀግንነት እንደሆን ያባቶቻችን ነው። ኅብረታችን ጸምቷል፣ ድል መንሳት የኛ ነው። ዳዊት አንጋጅ ፋኖ ያማራው ፍራት ወደፊት ነው እንጂ አይፈራም ለሞት። የባንዳዎች አሽከርን ደንጨት ሲማገድ ፋን ዋነደደና አደረገው አመስ ይህ ነው ፋኖ ማለት ቆፍጣና ወታደር፣ በሀገር በትዳሩ የማይደራደር ይህ ከሃዲ ባንዳን እንደምስስ ወገኔ ለአማራነት መሞት የለውም ኩነኔ አንቺ አማራው ፋኖን ሁርልኝ ዘላለም እንዳንተ ሀገር ወዳድ የለም። በዚህ ቻለም ረጅም የለብን የታሪክ ሰባራ ፍርሃት የሌለብን የታሪክ ሰባራ ያሳምነው ልጆች እኛን እና አማራ